ወንድም አለ እዛ ጋር ወንድም ጫማ ያለቀበት ወንድም እያላችሁ ይሄ ለራሱ የጠገበ ከሀገር ከክፍለ ሀገር መኖር አልፈልግም ብሎ አዲስ አበባ የመጣ ልጅ ሲጠግብ ሲጠግብ እኔ እዚህ መኖር አልፈልግም ብሎ የመጣ ልጅ ተፈናቅሎ እኮ ነው አዲስ አበባ የመጣው። ሰው ሀገር በጣም ይከብዳል። የሰው ሀገር አለ። አንዴ እኮ ቪዲዮ ላይ ከቡታችን አዲስ አበባ ገብቶ ስደት ይከብዳል አለ። የሶስት ሰዓት መንገድ ነው ከቤተሰብ ርቆ መምጣት። አለ። ቀልደኞች ናቸው። በደህና ያለ እውነት ግን ማርያምን ለራሳችሁ ለራሳችሁ ምከሯቸው። ማርያምን ለራሳችሁ ሁኑ እናንተ በቀን አንዴ እንኳን እንጀራ እንጀራ እንኳ ሳትበሉ ሰው የጠገበ ታበላላችሁ። እመቤቴ በጣም እኳን ታስቁኝ ኔ ይቁም ያደረጉት ማለት ነው ነው አካባቢ ልጆች ይመስለኛል። ምንም ማያውቁ እንጂ የከተማ ልጅ ከተማ ነው የየች ልጅ ችግሯን የምታቅልጅ እንዴት አደርጋለች። የገጠር ልጆች ይመስለኛል። የከተማ ልጅ ማ ሰዓት ናት የኔ ናት ሰዓት ናት አምጣ ነው የምትለው። እስከሱ እዛ ምን ብለች ነው የምትመክሪያቸው? እስኪ ሃኒ ምን ብለች ነው የምትመክሪያቸው? እኝን

ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማላውቀውን ነገር አባቴ፣ የሰው ልጅ ተምሮ ሰውን ያኮራል፣ ና የአንቺ ስራ በስብ ድኖ እንደ ብሎ የአጎቶች የልጆች ሁለት ስር እዚህ ሀገር ያሉት ብሎክ ያደረጉኝ። እግዚት ስማ፣ ጆከር ስማ፣ ከዚህ በፊት ያበባለፈው ጌም የተጫወተው ሙስሊሙ ልጅ ማን ነበር? ጌም የማይችለው አንድ ቀን ብቻ የተጫወተው እኮ ስም ዝርዝራቸው ሻ መሐመድ እሱ ኮስ ስም ዝርዝራቸውን አውጥቶት እኮ ሃያት መሐመድ። ወለየዋ ምን እንዳለ ወሎ ልጆች ነበሩ ነበር። ወዲያ ደሙ ይሰራበሰሱ ነው፣ ደሙ ይሰራበሰሱ ነው። አንቺ አው ከዚህ ሌላ ወደ ሌላ ፖለቲካ ይዘት አታስይዥው። ወሎዬ ብቻ ሳይሆኑ የኦሮሞ ልጅ ሊገብታ የሆነች ቤት ስታለክ ሳይቻታሉ። ይሄንም ፖለቲካሽን ተይ፣ ወሎዬ ብቻ አሉ። እኔ ፖለቲካ ይሰራ አይደለም። አንተ ደንቆሮ ነው። ከዚህ ነገር ውስጥ ተወጥ። ይወጣሉ ከሁሉም ቦታ አለ ግን የኛ ናቸው ሚሉስ ካለባችሁ ተባላችሁ። የኛ ናቸው ሁሉ ወልዶ የብቻ አይደሉም ሁሉም ናቸው። እኔ ወልዶ የብቻ አልኩ። ማታ ቀሳሰር አብዲ እኔ እንደዛ እያልኩ አይደለም፣ ግን ስማቸውን ያነበብኩት እንጂ ስማቸው ነበር ይሱት ያለ ፎቶአቸውን እንለጥፈዋለን። እነዚያ ሴቶች እነማን እንደሆኑ እንለያለን። በቃ ነው፣ ቤተሰቦቻቸው ስለማያውቁ ለቤተሰቦቻቸው ይላካል። ይህሰዋለፈንበትማ የምትሄዱበትን አታውቁ። ሰው ፎሎ ብታደረጉ የሌላ ብሄር ተሸክማችሁ ብታመጡ እናንተ የመጀመሪያ ፕሮግራማችሁ ሰርጉን ማበላሸት ነው። በቃ ከዚያ በኋላ ወደ ዩቲዩብ እንሄዳለን። አሁን ዋናው ነገር ምን አለ መሰላችሁ፣ እንደዚያ አይነት ቀልድ ፌዝን እኔ አልሰማሁም። ዋናዋ

አታረግም አብዛኞቹ እዛ ነው፣ ሰሜን ናቸው። አይገባኝም፣ ጭራሽ የእኛዎቹ አባቴ ለእናታቸውም ሲሰጡ እየቆጠቡ ነው፣ እንኳን ለሌላ ነው። ብሔር ብሔረሰብ ነው ያዋጣላቸው፣ ለማረባ ኩዞ ነው የሚበላው አማራ የሚመጣው አማራ አማራ አማራ መቼ ነው የምትሰልጥ ማህበረሰብሽ እዛ እየተገደለች አሁን የምታወራው ስልቅ አደለች የዚች ላይ አካውንት አንቱ ወላሂ የሚበላው ራሱ እኮ ያው ቢሆን ጥሩ ግን የሚበላው የሚበላው ሰሜን የሚበላው ደግሞ በተከማቸው ስንት አርቲስቶች ስንት ትልልቅ እንትኖች አሉ የት አባቱ ታውቂዋለሽ ይሄንን ማዕዘን አፍ ምሽግ አፍ ሰላም እንዴት ናቸው? የዛሬ አመቶቹ ግን እንዳለው የወሎ ልጆች የኛ ልጆች ነበሩ። የዛሬ አመቶቹ ቴሌቪዥን የገዙ ለዚህ በዚህ የተጠቁ ሴት ሰዎች ዛሬ ይገኛሉ እና በቪዲዮ ታያቸዋለ በቃ ይህንን ልጅ ይህን ራስ ራስ ጉራጌ አይደለም ገንዘባቸው። የስልጤና የጉራጌ ሙሟቸው እራሱ እኮ ከብሔራቸው ውጭ አይሰጡም እኮ። ጆ ያው ጌም ኖርማል ነው፣ እንደማንኛውም ሰው ይጫወት የፈለገ ይሰጣል። እንዴ አዎ፣ ጌም ችግር ግን፣ እንደዛ አድርገው ላይ ቁጭ ብሎ ሲለምን ለቲቪ ለመኪና እያለ ላይ ላይ ቁጭ ብሎ ሲለምን ነው። ቅድስት ትነግራለች፣ ቅድም እግዚአብሔር ቁጭ ብለን እኛ ተው ስንል ከስር እየተሰደብን እየመወቱን፣ አረ ተው እነሱ አላቸው ለምን ልጁ እኮ ጉራጌ ነው። እና አቶ ከማህበረሰብ አይለምንም እንደ እኛ ስንት የከሰረ ማህበረሰብ እያለን ስንት የወደቀ ማህበረሰብ ነው የሚሰጠው፣ አይሰርተ ብላ ነው እንትን ነው የሚሰጠው፣ የሊስት ሩቃ ነው የሚሰጠው። አንተ ጉራጌ ብልጽግና በተለያየ መንገድ ያሰባራብን። አሁን እነሱ እኮ እየተሰባሰበ እንካቸው እኮ ነው እየተባሉ ያሉት አንቀበልም አይሉ። ጥፋት እኮ የነዚህ ደንቆሮች እኮ ነው። እነሱ ምን ያደርጉ ብር እኮ ነው እየተሰባሰበ እንካቸው እየተባሉ ያሉት። እንደ ሰብስቡልኝ ከግምት ማስገባት ስማ፣ ጆከር ሳልመችሽ የእዛ ጥርቅርቅሽ አይጠፋም አንቺ መሃይም ቆይ ጆከር ራስ ሰብስቡልኝ የሚል እንትን ይዘው ካልመጡ እኔ እምልህ አሁን እራሳቸው ገንዘብ ሰብስበው ወስደው የሚሰጧቸው ከሆነ አይዶንኖ እነሱ ላይ ምንም እንድናረጋ አንችልም። አንድ ነገር ቆይ አብዲን አስገባ መረጃ አለኝ እያለ ነው። አንድ ነገር ምን አሁን ብዙ ሰላም ሰላም፣ እንዴት ናችሁ አብርሽ እና ሩታ? አሁን ብዙ ጊዜ የአንድ ሰፈር ልጆች ናቸው ሁላቸውም ብዙ እዛ የሚሰሩት ዩቲዩብ ላይ ማለት ነው። ሁላቸውም የአንድ ሰፈር ልጆች ናቸው ሲጀመር ይሄ ሁሉ የሚደረገው ልጆች እዚህ ከአረብ ሀገር አማራ ልጆች ናቸው ይሄ ሁሉ ሰብስበው የሚያደርጉት ማንም አይደለም እውነትን ነው ጆካ የሆኑ ደቡቦች ደቡብ የደቡብ ልጆች ድሮኖች አሉና እንዳለ እነሱ እየተሳደቡ ነው ጆከር እየተሳደቡ ሰማይ አንድም ሰው ሲጀመር የቡታጀራ ልጅ የሆነ ከዛ አካባቢ የሆነ የጉራጌ ልጆች የመስቀል ልጆች ያገር ልጆች አሉ ብዙ ልጆች አንድም ሰው ለነሱ ሲያዋጣ እስከ ዛሬ ድረስ እኛ አይተንም ሰምተንም አናቅም። እስካሁን ስንኖር አይተንም ሰምተንም አናቅም። እኛ ከሌላ በኩል ሲያዋጡላቸው ነው የምናየው። የስልጤ ልጆች፣ የጉራጌ ልጆች ማንም ሲያዋጣ አይተን አናቅም። የማዳም ቅመሞች በአማራ ክልል ነው በተለይ እነሱ የሚወዱት። ያው እንግዲህ ፍቅራቸውን በደንብ ያጣፍጥላቸው ብለናል። በውስጥ መስመር ግን ጆከር ልቅላ ያለ ነገር ምን ፍቅር አላቸው? እኔ እኮ አዲስ አበባ መጠቀም ብቻ እያንዳንዱ ዩቱበር እኮ አይቼዋለሁ። እያንዳንዳቸው ከዚ ላስ ብልህማ ጆከርዚህ በፊት አንድ ጊዜ ወደ መፍትሄ እንሂድ። አሁን መፍትሄ ምን መሰላችሁ? መረጃቸውና ሶል ቃል ዱባይ ያላችሁ ልጆች ሰርጎ ገብ እናዘጋጃለን፣ ካሜራማን ማለት ነው። እያንዳንዱ እዛ ሰርግ ላይ የታደመኝ ሴት እዛ ሰርግ ላይ የታደመችን ሴት በቪዲዮና በፎቶግራፍ ብቻ አቅርቡለን። ይሄን ነገር ተባበሩን። ኮሚቴን እናዋቅም ዱባይ ያላችሁ ልጆች ሰርጉ ጎብ አቋቁመን እዚያ ቦታ ላይ የተሳተፉትን ሴቶች ፎቶቸው ከነ ቪዲዮቸው ይውጣ። ከዚያ በኋላ እንገናኛለን እነማን እንደሆን እናውቃቸዋለን። አማራ ናቸው፣ ኦሮሞ ናቸው፣ ትግሬ ናቸው ይለያል። ፎቶ አቅርቡ፣ ብቻ በቪዲዮ አቅርቡ። መረጃ በቃ ሶሻል ሚዲያ ሰብስክራይብ፣ ሰብስክራይብ ይባል ገንዘብ ይባል እንዴ! ሰማን፣ ተበላን፣ ተረን። ከዛ በኋላ ካሜራማን አዘጋጅታችሁ ሶስት አራት ሰው ሰርጉ ላይ በቃ ከዚያ በኋላ እዛ ስትበላቀጥ ቪዲዮና ፎቶግራፏ ሚዲያ ላይ ይውጣ። ከዛ በኋላ ነጥ ያ እኔ አንድ ጥያቄ ዱባይ የመጡት የማዳም ቅመሞች ዱባይ ድረስ እንትን ብለው ሰርግ እንትን ለማለት የማዳም ቅመሞች እንትን ለማለት ነው? ገንዘብ ለመደገስ ሰርጋቸውን ማቲ ቦት ላይ ለመደገስ ነው። ይመጣ ሳውዲ ይመጣሉ። እነዚህ አርቲስቶች መጥተው ከስረው ነው የተመለሱ። አንቺ ስንት አርቲስቶች እኮ ስንት አክቲቪስቶች ስለማህበረሰባቸው የሚጮሁትን እኮ አንድ ላይክ እንኳ የላቸው ለፋኖ ትረጃለህ ለሚታገል ልጅ ረርተሽ ታካለሽ። ምን አባቱ ነው የሾለቋፍ። ለዚህ እናንተ እርዳታ የምታደርጉ ወላሂ ጆክ አካውንታቸውን ብታዩ በሚሊዮን ያላቸው? የአረብ ሀገር ግር ብቻ ማለት ነው። አሁን መፍትሄው ምንድነው ጋይስ? መፍትሄው ስማ አቡሽ፣ መፍትሄውን አካውንቱን ማዘጋት ነው። አብዲ እንዳለው እዛ ሰርጎ ገብ ማዘጋጀት ነው። ምንድን ነው ምን ይሻላል? መፍትሄው ላይ አንድ ጊዜ መፍትሄ የሚሆነው ህዝብ፣ ቀልድ ማህበረሰብ መቀለጃ አይደለም ጋይስ። እኔ አሁንም እስከማምንበት ድረስ እኛ ስንትና ስንት የወደቀ ማህበረሰብ አለን። ሜሪ ሰርጎ ላይ ደም የሚጠፋ ማህበረሰብ ቆይ ማ አብዴ፣ አትቀልድ። በእናትህ እንደዚህ ካሜራማን ምናምን ካሜራማን አካውንቱም ይቃጠላል። ስለዚህ እኛ ሁሉ እንደዚህ መነገጃ መቀለጃ ሁነን የሰው ፖለቲካ ማራመጃ ሁነን የኢትዮጵያ ንግድ ባንክ ነው እነሱ እያሳደጉ፣ የእናንተ እናቶች የናንተ አባቶች ወንድሞቻችሁ ግን ጫማ መግዣ ምግብ መብያ የላችሁ አንድ አማራ ሆንሽ አንድ አማራ ሆንሽ፣ እዚህ ሰርግ ላይ እሳተፋሉ፣ እዚህ መዋጮ ላይ እሳተፋሉ ያላችሁ፣ ከዚህ በኋላ ከዚህ በኋላ አካውንቱንም ቲክቶኩንም ሁለቱንም ማዘጋት፣ ሁለቱንም አካውንት እዚው ላይ ብለያይ አንደኛ ሰርጉ ቀጥቃ ሆኖ ምን ደፋበት? ጆከር በማስፈራራትም ሆነ ለታኛ እዛ ላይ ፎቶ ይወጣል ስትል ሰርጉ ላይ አትሳተፍም፣ እያንዳንዷ ሴት ማለት ነው። እውነቴን ነው የምለው፣ ቪዲዮ ፎቶግራፍ ከወጣ ያችን ሴት እናዋራታለን ሚዲያ ላይ። በቃ ያዋጣሽ ናት ያጋሽ ናት። መተው መተው። የሚሳደቡት የጉራጌ ልጆች ናቸው ቀን። እነሱ ግን አምስት ሳንቲም ሳይሰጡ የኛ እህቶች የኛ ሞኞቹ በጎቹ ይሁን በጎች ብላ የተሳከበች ቲጂ ጎጃሜ ቅናታሞች ምናምን እያሉ እዚህ መጥቶ የሚሳደቡ ይሁን። ቲጂ ጎጃሜዋ አምጡልኛችን፣ ያችን ያለቀሰችውን ልጅ አምጡልኝ። አዎ የቅድሟ ራሱ የማይሸዋናት መብታቸውን እናገባቸው። በስምም አንሂድ ቃል። ማንም ሰው እኮ የሌላም ያለቀሰችውን ልጅ ያለቀሰችው የቱና ነው? ቆያችሁ ለምናትነግር። ያለቀሰችውን ልጅ አካውንት መጀመሪያ ለምናተን ፍንጩን፣ ከዛ ነው የምንጀምረው። ያለቀሰችው ልጅ ስሟ ማነው? ለጥፉት። ወዶም ካለ ለጥፉት፣ እናያት። ጋር ስታለቅስ የነበረችው ልጅ ከዚህ በፊት ያ ባለፈው ጌም የተጫወተው ሙስሊሙ ልጅ ማን ነበር? ጌም የማይችለው አንድ ቀን ብቻ የተጫወተው ሻ መሀመድ ሻ መሀመድ እሱ እኮ ስም ዝርዝራቸውን ሻ መሀመድ እሱ እኮ ስም ዝርዝራቸውን አውጥቶት እኮ ብቻ አሉ

ሰርጉን ውሃ ነው መርፋት ያለበት። ሰርጉ ላይ ቀዝቃዝ ውሃ ነው ካልሆነ አካውንቱን ማቃጠል እንችላለን። ሁለተኛ ደግሞ አካውንቱን ማቃጠል ነው ማቃጠል እንችላለን። እኛ ሰርጎ ገብ ካሜራማ እናዘጋጃለን። እዛ ሰርግ ላይ የታደመኝ ሴት ፎቶግራፏን ቪዲዮም ይወጣል፣ ሚዲያ ላይ ይለቀቃል። እያወጣን ከቪዲዮ ላይ ስክሪንሾት እያደረግን ፎቶዋቸውን እንለጥፈዋለን። እነዚያ ሴቶች እነማን ማን እንደሆኑ እንለይ።